ጉድ እንግዲህ አያልቅም ጋይስ። እኔም እርጉዝ እንዳልሆነች በጣም እርግጠኛ ነበርኩ። ትናንትና ምርመራውን አይቼ ቪዲዮ ሰራለሁ ብዬ ነው ትናንትና ቪዲዮ ያልሰራሁት እና ከድጡ ወደ ማጡ እየሆነ ነው የሄለን ነገር። የሰው ልጅ ስህተትን እንደ ስህተት አምኖ ተቀብሎ ጥፋቱን አምኖ ተቀብሎ ይቅርታ መጠየቅ ትልቅነት ነው። የእውነት ለመናገር በስህተት ላይ ሌላ ስህተት መጨመር ነገሩን ያጠብቀዋል ያከረዋል እንጂ ምንም ወደ ራሷ የሚሆን ነገር የለም። የእውነት ያርቀዋል እንጂ ያብን ማለት ነው። ያብን ደግሞ በደካማ ጎኑ ገብታ ታታረገዝ እርጉዝ ነኝ ልጅ እንደሚወድ ብቻ አውቃ እርጉዝ ነኝ ብላ ማለቷ ነገሩን ያከብደዋል ምንም አያቀለውም። የእውነት የበለጠ ይንቃታል ብዬ ነው የማስበው። ምናልባት እሷ ውስጥ ያለው ፍቅር ገፋፍቷት እሱን ለአንድ ቀን ተደስቻ ያለሁ በቃ አንተን ለሳምንት ያህል ስላጣሁ በቃ መቀደሰት ስለፈለኩ ነው ማየት ስለፈለኩ ነው አለ። ሰላም ሰላም! ውድ እና የተከበራችሁ ውድ የሃኒቱ ቻናል ቤተሰቦቼ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ በያላችሁበት ሰላም ናችሁ? ብዙ ትርፍርፍ ይበልኝ ውዶቼ። ለሀኒቶቹ ለሃኒቱ ቻናል አዲስ ሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ የዞት ስር መልካም ስራችሁ እንዳይለየኝ ውዶቼ፣ ሼር እና ላይክ ማድረጋችሁ እንዳይረሳ እንግዲህ ዛሬ ሄለን እንዳያችሁት ሁላችሁን ማየታችሁ ብዬ አስባለሁ። የእውነት እኔ ግን እንጃ ምን ማለት እንዳለብኝ አላውቅም። የሁላችንም የራሳችን የሆነ ባህሪ አለን፣ አስተሳሰብ አለን፣ አገነዛዘብ አለን። የሄለን ደግሞ ይለያል፣ የእውነት ይለያል። እሷ እኮ ትለያለች። የእውነት መቼ ነው ግን ስለ ክብሯ የምትጨነቀው? ሰው በዚህ ጊዜ በዚህ ዘመን ክብሩ ካላስጨንቀው ምን ሊያስጨንቀው ይችላል? የእውነት የራሳችሁ ክብር ካላስጨንቃችሁ ለአንድ ተራ ወንድ እንደዚህ ክብራችሁን ዝቅ አድርጋችሁ ግን በዚህ ልክ መውረድ ተገቢ ነው ብዬ አላስብም። እኔ ሁሌም እውነት ነው የምናገረው፣ ሀቅ ሀቋን ነው እንደ እዚ ጋር ቪው ለመሰብሰብ፣ ሰብስክራይብ ላይክ ለመሰብሰብ ሳይሆን እውነታውን ነው የምናገረው። አያችሁትም አላያችሁትን አይመለከተኝም። ሰው የየራሱ አመለካከት አለው የሚያይበት አንግል ራእ ያለውና እኔ ሄለንን የማይበት ወረደች ብ በእውነት ከሴቶችም ውጭ ራሱ እየሆነች ነው ያለችው ገባችሁ እስኪ ኮንፊደንስ የሚባለው ነገር በራስ መተማመን እስኪ ከልዩ ተማሪ የእውነት ልዩ ለሁለት አመት ያፈቀርኳት ፍቅረኛ ነች ብሏል አንቺ ሁለት ወር ላገኘሽው ወንድ በዝልክ የእውነት የሄለን ግን በሽታ ነው እንዳለው ልዑል የአንቺ የጤንነት አይደለም ጠበል ያስፈልግሻል አለ የእውነት ይሄ ፍቅር አይደለም ሲጀመር መጋኛ ነው ይሄ እንዴ አልገባኝም የእውነት እንደ ሰው ከወልዱም ከጋብቱም ትዳር መስርቶ ወልድ እኮ ይለያያል። ለስንት አመት የተቆራኛችሁት? ለሶስት አመት ለአራት አመት አንድ ቤት የኖራችሁት እኮ የልጃችሁን አባት ፈተው እኮ የሚኖሩ ብዙዎች ናቸው። ለሁለት ወር ላገኘች ወንድ ያልሆነ ስም ሰታ ለራሷ ያልሆነችውን ሆንኩ ብላ የአብኖረሷ ለመሳቢያ ያደረገችበት የሄደችበት መንገድ በጣም ያስጠላ ነው የእውነት ለእሷ መልካም መስሎት አይቷት ይሆናል። ይሄን ያደረገችው ለአንድ ቀን ደግሞ እሱ ጋር መዋል ማደር ፈልጋም ሊሆን ይችላል። የአንድ ቀን ደስታ የዘላለም ሕይወትን ያጠፋል። ይሄን ወቂ መዋቅ አለብሽ። ይሄን ስልሽ ግን እንዳይከፋሽ ዘዝቀች ስቀሉ ብላለች ስቀሉኝ ብላለ ማንም አንቺን አይዘቀዝቅሽም። ግን ለክብርሽ ተጠንቀቂ፣ ክብርሽን ጠብቂ። የእውነት አሁን ለምን ይቅርታል። የእውነት ለመናገር አሁን እያ እንባውን አይታሾታለ። እኔ በጣም አሳዘነኝ ልጁ የእውነት። ሰውን በደካማ ጎኑ ገብቶ መጉዳት በጣም ዋጋ ያስከፍላል። አንቺም ዋጋ ትከፍል ያለሽ አሁን ካለሽበት ይልቅ የወደፊቱ ጸጸቱ፣ ምነው ባላደረግኩ ነበረ ብለሽ ይሄም ተደራርቦ ወደፊት የምትጎጁ በጣም በሺ ነገሮች ትጎጃለሽ። አንቺ መልካም አላደረግሽም፣ የበልጥን ያጠፋሽ ሄለ ያልሆንኩ ሆንኩ ብለሽ ከመወደድ ያልሆንኩትን ሆንኩ ብዬ ከመወደድ እውነትን ማንነቴን አሳይቼ ብጠላ ይሻለኛል የእውነት አሁን አንቺ ድጋሚ ሌላ ስህተት ነው የሰራሹ። አምርሯል ዛሬ በጣም ነው እምባውን አይቼዋለሁ። እውነት ለመናገር አሳዝነኝ። ሰው በደካማ በልጅ ደግሞ አይቀለድም። ነገ ገና አንቺ ብዙ የሚጠብቅሽ ልጅ ነሽ። ልጅ ትወልጃለሽ። ሳትወልጂ ሰው ልጅ ደስታ እንደዚህ በዚህ ልክ ልብ መስበር ተገቢ ነው ብዬ አላስብም። ለማንኛውም ምናልባት ላንቺ መስሎሽ ሊሆን ይችላል፣ ግን ትልቅ ጥፋት ነው ያጠፋሹ። ለኦል እንዳልከው ወንድም አንተ ወደ ጠበል ውሰዳት፣ ይልቺ የጤና አይደለም ይሄ። ለክብር ሰው እንዴት ለክብር አይጨነቅም የእውነት ከፍቅር በላይ ይልቅ ለክብራችሁ ተጨነቁ። አንድ ወንድ ሄደ ብላችሁ ከመጨነቅ ይልቅ ለክብራችሁ ምን አጠፋው፣ ምን ተሳሳት፣ ምን ስህተት ሰራው ብላችሁ ለራሳችሁ ክብር ተጨነቁ። የእውነት ክብር ነው የሚያስ ሊያስጨንቅ የሚገባው ለዛውም ዓለም በሚያይሽ ቪዲዮ ላይ ን ዩቱብ ላይ እየወጣሽ በዚህ ልክ ልወንድ ልጅ እንደዚህ የእውነት እንዲ ሄልን እስኪ ልብ ብላችሁ ታውቃላችሁ። ከንዳልክ ጋርም እንደዛው ስታለቅስ ተናቴ ጋራ ምንድዘው? ወንድ ልጅ ጠንካራን ሴት ይፈልጋል ጋይስ እንጂ እንደዚህ የምትልፈሰፈስን ሴት አይፈልግም። ሁሌ ሰላሙን የምትነሳው እያለቀሰች የምትረብሸውን ሴት ሳይሆን የሚፈልገው ፍቅር የምሰጠውን ሴትና፣ ነጻነት የምሰጠውን ሴት ይፈልጋል። እና ሄለን ወደ ቀልብሽ ተመለሽን። ይሄን ስላልኩሽ በጣም ይቅርታ፣ ይቅርታ እየጠየኩ ነው የምናገረው። ግን እኔ ሴት ነኝ ሴት ሆኜ በአንቺ ቦታ ላይ ራሴን ሳስቀምጥ ረበስማ አንድ ቀንም እንድቼ የንባ ዘላላ ላፈስለት ገደል መግባት ይችላል እንደ እኔ እኮ እኔ አንቺ እራስሽ እኮ እኔ እኔን የምትመስል ማንም በዚች ዓለም ላይ የለችም። ሄለንን የምትመስል ማንም የለም። እኔ እኮ ተፈላጊ ነኝ ብለሽ ለራስሽ ንገሪ። ይሄን ቃላት ለእንትና ለአንድ ለያብ እንደዚህ ከማልቀስ ለራስሽ እራስሽን ጠይቂ፣ እኔ ማነኝ ብለሽ ጠይቂ። ተወዳጅ ነች፣ ውድ ነች። ሴት በሆነች በመፈጠረች ብቻ ኮር ይገባል። ገባሽ? ስለዚህ ያጠፋሽው ጥፋት ትልቅ ጥፋት ነው ይሆናል ብለሽ ይሆናል፣ ምናልባት እሱም ልጅ እንደሚወደው አውቀሽ በልጅ እኔ እኮ እርግዝና ቀላል ነገር አይደለም እኮ የተመኝሽው ነገር እኮ ቀላል ነገር አይደለም። እርግዝና ወደፊት እንጂ ወደኋላ የሚደበቅ ነገር የለም። ምን ስትይ እንዳሰብሽው ያንች ያንቺ እኮ ታሪክሽ አያልቅም ጋይስ፣ የዚህች ልጅ ታሪክ እንዲህ ነገር እየበላሽ እኮ የሄለንን ቆንጆ ነገር እየበላሽ እየተናደድሽ እየተበሳጭሽ አንቺ ከሰውነት ራ እየወጣሽ ነው እየሄድሽ ነው በቃ የለለ እስኪ ልዩ ነው ያጣጠገብች ለሁለት አመት ያፈቀረችውን ልጅ አታ እንኳን ራሱ ስርዓቷን እስኪያት እንዴት አድርጋ እሱን እንደምትለምነው ልክ እንዴት እንደምትንከባከቡ አይሽ እንደዛ እንኳን አንቺ ጋር የሆነ ራሱ ምን ያህል ለሱ ቦታ እንዳላትና ምን ያህል ስርዓቷን ጠብቃ፣ ፕሮቶኮሏን ጠብቃ ራሷን ሳትጎዳ እንዴት እንደሆነች አይሻልም። ሴት ልጅ ብልሀተኛ ነው፣ በነገራችን ላይ ብልሀተኛ ሁኜ ብትች